በጅምር ያለውን የኢትዮጵያ የማንሰራራት ጉዞ የተረዱና ቀጣይነት ያለው ከፍተዋን የሚሹ ኢትዮጵያውያን ሁሉ የባህር በር ጥያቄን የጋራ ጉዳይና አጀንዳቸው አድርገውታል። የህልውና ጉዳይ የሆነው የትውልዱ የባህር በር ጥያቄ በጎረቤት ወንድም ህዝቦች ፍቃር ላይ የተመሰረተ እንደመሆኑ በሰላማዊ መንገድና በሰጥቶ መቀበል መርህን ይሆን ዘንድ በብዙ እየተሰራ ይገኛል። ለኢትዮጵያ ህዝብ፣ ለኤርትራም ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ኢትዮጵያ ለማደግ በምታደርገው ጥረት ውስጥ ያንጸባረቀችው ይህ መሰረታዊ ጥያቄ እያደረ ዓለም አቀፍ መልክን እየተላበሰና እውቅናና ድጋፍ ጭምር እየተቸረው ይገኛል። ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ አገር ሆኖ የባህር አክሰስ የሌለው አገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል የለም። ይሄ ለኢትዮጵያ ትልቅ ድል ነው። የኢትዮጵያን ፈጣን የኢኮኖሚ እድገት የህዝብ ብዛትና የቆዳ ስፋት ከግምት ውስጥ በማስገባት እንዲሁም እንደ አንድ ወደብ አልባ ሀገር በድርድርና በንግግር እድገቷን ታስቀጥል ዘንድ የባህር በር ማግኘቷ እጅግ በጣም አስፈላጊ እንደሆነ አምናለው። በእርግጥ ጅቡቲ ያለች፣ ነገር ግን የተለያዩ አማራጮችን ማየቱ ለሀገሪቱ ትልቅ ትርጉም ያለው ይመስለኛል። ትክክለኛ ጥያቄ ነው። እናም ፈረንሳይ ልትጫወት የምትችለውን ባላት አቅም ማመቻቸት ትፈልጋለች ይህም ደግሞ በምን አይነት መንገድ፣ በንግግር በውይይት፣ ዓለም አቀፍ ህጎችን ባከበረ መልኩና ጎረቤት ሀገሮችን ባከበረ መልኩ መሰራት የሚችልበትን መንገድ ለኢትዮጵያና ለክልሉ መሳካት የሚችልበትን መንገድ በእርሶ እንደምተማመን ልገልጽልዎት እወዳለሁ። ፈረንሳይም በኢትዮጵያ ትተማመናለች እምነታው የሆነ ሳለ ታዲያ ይህን የትውልድ ጥያቄ ከጦርነት ጉሰማ ጋር ለማያያዝ የሚሞክሩ አካላት መታየታቸው አልቀረም። ነገር ግን እነዚህ ሀሳቦች የኢትዮጵያን የባህር በር ጥያቄ አዋራ ለማልበስ የሚደረጉ ጥረቶች እንጂ ምክንያታዊ አስተያየቶች አይደሉም የሚሉት የዓለም አቀፍ ግንኙነት ባለሙያ የሆኑት አቶ ጥላሁን ሊበል ጥያቄው ከጦርነት ጉሰማ ጋር የሚያገናኘው ምንም ነገር የለም ይላሉ። 130 ሚሊዮን ህዝብ በላይ ያለን የባህር በር ባለመኖራችን ትልቁ የብሔራዊ ጥቅማችን አትናል። ይሄ ደግሞ ቅድም እንዳልኩ መንግስት ኢትዮጵያ የባህር በር ያስፈልጋታል ብሎ መጠየቁ አንዳንዶች ፖለቲካዊ ትርጉም ሰጥቶ ያለው ይሄ ትክክል አይደለም። የኢትዮጵያ የባህር በር ጥያቄ የመኖርና ያለመኖር ጥያቄ ነው። ለጅቡቲ በየአመቱ የምንሰጠው የወደብ ኪራይ ኢትዮጵያ ውስጥ ያለውን ችግር ይቀርፋል ብዬ አስባለሁ። ስለዚህ ይገባናል፣ መብታችን ነው፣ የዓለም አቀፍ ሕግ ይፈቅድልናል። ኤርትራም ሆኑ ሶማሌ ጅቡቲ ለእኛ የባህር በር መስጠት አለባቸው። ይሄ ማለት ግን በጉልበት አይደለም። በዓለም አቀፍ ሕግ መሰረት በሰጥቶ መቀበል፣ በድርድር መልክ ማግኘት አለብን። በሰላማዊ መንገድ ነው ማግኘት ያለብን። አለፍ ሲል የባህር በር ጥያቄ ጉዳይ ከጊዜያዊና ከቡድን ፍላጎት ከፍ ያለና የትውልዱ ጉዳይ መሆኑ እሙን ነው። የዚህ የሁለት ውሃ ናሬሽን መደመር ከመጽሐፉ በፊትም ነበር። መደመር ላይ አልተቀመጠም፣ የመደመር መንገድ ላይ አልተቀመጠም፣ የመደመር ትውልድ ላይ ተቀመጠው። የትውልድ ጉዳይ ስለሆነ ኮንሽየስ ነበር። ትውልዱ ይህንን ጉዳይ ሲሪየስሊ አይቶ ምላሽ መስጠት አለበት፣ የሚል እምነት ነበር። በሚስጥርስ ግን ሳይሆን በግልጽ የተጻፈ ነው። ማንም ሰው ማየት ይችላል። በዚህ አግባብ ሁሉም ዜጎች ኢትዮጵያ የባህር በር የምታገኝበትን እድል ማስፋት ላይ ሊተባበሩ እንደሚገባ ተመላክቷል። ይሄ ደግሞ የሚሰራው በዲፕሎማሲ ስራ ነው። ዲፕሎማሲ ስራ ደግሞ በርካታ ናቸው። እነዛን መንግስት አሟጦ መጠቀም አለበት። የሆነ በአንድ ጎን ዲፕሎማሲ የሆነ መንገድ ስትሄድ ሊዘጋብ ይችላል ሌላ መንገድ መፈለግ አለብን እንጂ ያ መንገድ ስለተዘጋ በቃ ጥቅሜ ተቋርጧል አቅም የለኝም ብለህ መቆም የለብም። የተለያዩ አማራጮችን መጠቀም አለብህ። ምንን? ሰላማዊ የፖለቲካ ድርድር፣ ሰላማዊ የዓለም አቀፍ ንግድ መሰረት በማድረግ ኢትዮጵያ የራሷን ብሔራዊ ጥቅም ከግብ እንድታደርስ መንግስትም እያንዳንድ የኢትዮጵያ ዜጋም የበኩላቸውን አስተዋጽኦ ማድረግ እንዳለባቸው ነው።